ምን እያደረግሽ ነው? ቆይ ወንድሜ፣ ገረድ እኮ ነች። እባክሽ ይሄንን ቃል ተይው፣ በጣም ነው የሚያስጠላው። ወንድሜ አትሳሳት፣ ክብር የሚባል ነገር እኮ አለ። ደሳለሽ፣ ገና ለገና ልክ እንዳንቺ አባት ወስላሽ ሆንኩ መስሎሽ? ደሳለሽ አይደለ? አንተ ይሄ ሸሚዝ ምንድን ነው? ማነው እንደዚህ ያደረገው? እሱንማ አንተ ንገረኝ እንጂ። አሁንም ልትክል ነው? በእርግጥ እኔ ባለበኩት ሁኔታ ነክቶብኝ ሊሆን ይችላል። እኔ ግን እንደዚህ አይነት ርካሽ ስራ እንደማልሰራ ታውቂያለሽ። እጅ ከፍንጅ ተይዘህ ምን ልትዋሽ ትሞክራለህ? ቆይ ምን ሳረግ ነው ያልሽኝ? አሀ፣ ይሄ ማስረጃ አይደለም እያልከኝ ነው? በውሎ ከተለያየ ሰው ጋር የሚገናኝ ሰው ልብሱ ቢበላሽ ምን ይገርማል? አሁን ይሄ እና የምታዩት ውሸት ነው እያልከኝ ነው? ከውሸትም በላይ። ስለዚህ መልሱ ቀላል ነው፣ ማመን አልፈለግም ማለት ነው። ልልና፣ ክፍልሽ ግቢ። አትገባም። ለምንድን ነው የምትገባው? እውነቱን ስለተናገረች ነው። አስቴር፣ ዝም በይ። ተነሻቸው። ለክፍልሽ ግቢ፣ እንዳትገቢ ቆንጆ አባወራው ማን እንደሆነ ይለያል። አባወራነትህንማ በሴት ቀየርከው። ኡፍ ኧረ እባካችሁ አሁን እንኳን ዝም በሉ እስኪ። ወይ ልጅ ነቃ ይውጋ ብሎ ይማራ አይከብድም? አንተ ሰውዬ ለምን አትተወኝም፣ አረ በፈጠራችሁ አታየውም እንዴ እሱ እኮ ነው። ምንም ይሁን ብቻ ግን ዝምታ ነው የምፈልገው። አሁን እንዴት ነህ? ደህና ነኝ። እንዴት ነው የሚሰማህ? ነገር አለ እንዴ? የተመተውበት ቦታ ብቻ ነው ሌላ ደህና ነኝ። ቆይ ግን ለምን ካልሆነ ሆስፒታል አንወስደውም? ካልተሻለኝ ጠዋት እሄዳለሁ። እንደሱ ይሻላል። ልጅ፣ አይ፣ ካልተሻለ በቃ ጠዋት እንወስደዋለን። እንዴ ለዓለም ምን ሆነሃል? ምንም አልሆንኩም። ትንሽ ጉዳት ደርሶብኝ ነው። ማለት ማታ ሰላም አልነበረም እንዴ? ማታ ትንሽ ችግር ተፈጥሮ ነበር። ማለት እማዬ ና አባዬ ማታ ተጋጭተው መሀል ገብቼ ሳያውቁ መጥቼ እና። ተረፍክ? አዎ ይኸው ተረፍ ያለ። አታስቢ። ሐኪም ቤት ግን ሄድክ? አልሄድኩም። ቀለል ያለ ነገር ነው። ሳሎንለኝ አትተሽ ኪችን ገብተሽ ግርድናሽን ብሰራ አይሻልም? ሌለና፣ ይቅርታ። ምን እያደረግሽ ነው? ቆይ ወንድሜ ገረድ እኮ ነች። እባክሽ ይሄንን ቃል ተይው፣ በጣም ነው የሚያስጠላው። ምን እያልክ ነው ወንድሜ? አሁን ደግሞ እነማዬ ከእሷ ጋር ስታወራበ ደስ የሚላቸው ይመስላል። ለምንድን ነው የማይላቸው? ወንድሜ አትሳሳት፣ ክብር የሚባል ነገር እኮ አለ። ታዲያ ከክብር ሰውነት አይቀድምም። እሱን ለራስቶ ለማይ ሰው ደስ አይልም። ይልቅ አሁን እንዴት ነህ? ደህና ነኝ። ለውጣለሁ። መቼም ማን በማታው አልተቀየም ካተማ አይደለም። እኔ እንጃ ወንድሜ። እባክሽ አታስታውሽ። እሺ ካልፈለግ ቆይ ግን አንተ ምን ጎርበህ ነው ውጭ ውጭ የምትለው? እኔ እስከ ዛሬ ማቀ መስሎኝ ነበር ለካም አላቀሙ ሰው ነው ታቅፍ የኖርኩት። አንቺ ቆይ ለምን አትሆኝም? ምን አርግ ነው የምትኝ? ቆይ ምን ስትል ነው ግን መወስለቱን ያሰብከው? ቆይ በግድ እንደወሰልት ነው የምትፈልጊው? እሱንም እኮ አድርግ አሳያኝ። ምክንያትህ ነው ያልገባኝ። እንግዲህ ይውልሽ፣ መወስለትን የነገራቸው ጭንቅላታችሁን ለፈጠረው ታሪክ ምላሽ ይስጣችሁ። ቆይ ከተያዝ መካዱን ምን አመጣል? ወይስ ልትቀጥልበት ታስባለህ? አዎ አስባለሁ። አገሪቱ ላይ ያሉ ሴቶች ጋር በሙሉ ለመውሰድ ታስባለሁ። ታዲዎስ አ ደሳለሽ፣ ገና ለገና ልክ እንዳንቺ አባት ወስላሽ ሆንኩ መስሎሽ። ደሳለሽ አይደለ? አንተ ሰምኛለሽ። ድጋሜ እንዳትሞክሪው እሺ? ማታም ልጆቹ ፊት ስለሆኑ ዝም ያርጉሽ። ሁላችሁም ወንዶች ስትባሉ አንድ አይነት ናችሁ። ስመንጂ! አቤት! ክፍል ውስጥ ያሉት ልብሶች እንዲታጠቡ። እሺ። ደግሞ ተው ያድርቂያቸው። እሺ። ምን ትመስላለች ቋንጣ በእጅሽ ያልሽበት ቦታ ነው ተናገሪ እንጂ ምን ይዘጋሻል ይቅርታ የእኔ ጥፋት ነው ስለዚህ አመንሽ ማለት ነው አዎ ይሄ ማለት እኮ እያወቅሽ ነው አይደል ልብስ ያበላሽሽው? ኧረ እንዴት እኔ ልብስሽን አበላሸዋለሁ ልልና እሱንማ እኮ አሁን ተናገርሹ እሺ ቆይ ምንድን ነው ማለት ያለብኝ ማለት ያለብሽን ማልሽ እኮ ረ ልዕልና አስጨነቅሽኝ እኮ ልብሴ ናበላስተሽ ስጨርሽ ጭራሽ አስጨነቅሽ ምናምን ትያለሽ እንዴ ወይስ ጎሽ ልሽ ነው የጠበቅሽው አሁን እንዴት ነው ይሄ ልጅ? ደና ነኝ። ለውጣለኝ የሚያዘው ረተው አው ተቶኛል። ዝም ብላችሁ እኮ ህመም አለው እንዴ? አው አለው። ቆየኔ ልጅ እጹብ የሆነ ነገር ታዘጋጅልሃለች። ይሄ መዘዘኛ ሰውዬ ጦሱ ላአንተ ተረፈ። ፈሳሽ እኮ ቅድም ወስጃለሁ። ቢሆንም ያስፈልግሃል። እማ ደግሞ ደሜ እኮ አልፈሰሰም። ጉልበት የሆንሃል አልኩ። እጹብ እጹብ! አቤት እትዬ። እስኪ አጥሚት ነገር ስሬለት እሺ ይሰራለታለሁ። ይፍጠን ደግሞ። እሺ ከአባዬ ጋር አወራጁ እንዴ? አዎ አውርታል ነበር። እና ምን አለ? የከተማዋን ሴት በሙሉ ካላደረሰ እንደማይተው ነግሮኝ፣ ሰድቦኝ ሄድ። የእውነትሽን ነውማ፣ መጀመሪያ ስኔ መችዋሸው? አንተ አላምን አልከኝ እንጂ አባዬ እንደዚህ አይነት ሰው አይመስለኝም ነበር። እኔም አባቴ ድሮ እንደዚህ የሚያደርግ አይመስለኝም ነበር። ልክ እንዳንተ ላወራው ፈልጋለሁ። ልጄ በሴሰኝነት አንድ የልቡ የጠፋ ሰው ምንም ብትውል አይመለስም። አትልፋ እና ዝም በለው እያልሽኝ ነው? ከተወ በራሱ ጊዜ ተው፣ ካለዛ ለሚፈጠረው ነገር ሁሉ ኃላፊነት ይወስዳል። አልገባኝም እማ፣ ማንም ሴት ከሲሰኛ ወንድ ጋር መኖር አትፈልግም። በጭራሽ እማ፣ እንደዚህ አይነት ውሳኔ ለመወሰን ጊዜው ገና አይመስልሽም? እና ምን እስኪሆን ነው የምጠብቀው? መጀመሪያ እንዳይደግሞ ብናስጠነቅቀው። አይ ልጄ፣ ወደፊት ይገባል። ቆንጆ አድርጌን ይሰራዋል። በሙያም አተታሚ እሱ ጋር አስቀምጮ እጠጣዋለሁ እንዴ። እንደዛማ አይሆንም፣ ትኩስ ትኩስ ነው መጠጣት ያለብህ። ችግር የለውም፣ እሱ ጋር አስቀምጮ ቀስ ብዬ እጠጣዋለሁ። በዚህ እንኳን አልስማማ። ቶሎ ማገገም አለብህ፣ ስለዚህ ጠጣ። ቆይ ምንድን ነው ልዩነቱ? እኔ ከሄድኩማ አጠጣውም፣ ስለዚህ እያየኩ ጠጣ። አንቺ ለፍተሽ ሰርተሽ። እስኪ ቃል ገባልኝ። እኔ ልሙት። አረ ጠላትን ምን ነው አንተ። እንድታምኚ ነው። እሺ በቃ ቀስ እያልክ ጠጣ። እኔ ምልሽ ለምንድን ነው ግን ቶሎ እንድደን የምትፈልጊው? ምክንያቱም አንተ በጣም ጥሩ ሰው ነህ። እዚህ ቤት ካሉ ሰዎች በሙሉ ደግሞ ትቀርበኛለ። በዛ ላይ ደግሞ ታስብልኛለህ። ቅድም በልልና ንግግር ተሰማሽ እንዴ? ኧረ አልተሰማኝም። ልክ ከውነት ምናልሽ። ሁለተኛ እንደዚህ እንዳት። አንቺ ገረድ አይደለሽም። እሱማ ልክ ነህ። በፍቃድሽ ነው እየሰራሽ ያለሽ። ደግሞ የሰው ልጅ በማንነቱ እንጂ በስራው መገመት የለበትም። ስለዚህ መቼም ቢሆን ራስሽን የበታች እንዳታደርጊ እሺ። አላደርግም። ደግሞ የቀን ጉዳይ ነው። አንድ ቀን አንቺም የበላይ ትሆኛለሽ። መንፈሴን ስላደስክልኝ በጣም አመሰግናለሁ። እኔም ለአጥሚቱ አመሰግናለሁ። እኔማ ኮ ስራዬን ነው የሰራሁት። ቢሆንም ማመስገን አለብኝ። እሺ። እውነትም ሙዚቀኛ ደግሞ ድምፅ በጣም ነው የሚሆነው። እንዴ! እኔማ ነገ ይሆነልኝ በአካል። እሺ፣ ናቴ በቃ እደውልልሃለሁ። እሺ ፈይ አገኘውክበ ደግሞ ድጋሚ ድጋሚ ጀመረ በለው። አሁንም አምጣት ጅ አንቺ ግን ሆነ ነገር እያፋፈርሽ ነው እንጂ። ይህንሉ ጊዜ እንዴት ታሸንፈኛለሽ? እንግዲህ ጀመረክ። እሺ በል እንደገና ያስገኝ ነው። በደንብ በመማታት ግን ኧረ እባክሽ፣ እንደፈለግኩ መምታት ምት ነው ዘርጊ። እንደውም አይጫወትም፣ ደክሞኛል። ኧረ እባክሽ በእኔ ተራ ደከመኛ። ትጫወቻታለሽ። አልጫወትም አልኩ እኮ። ኧረ እባክሽ። ቀጥቅጠሽ ቀጥቅጠሽ ነው ማትጫወቹ። ደከመኛ

እንዴት ነሽ? ስሚ፣ ቆይ ከአንድ ነገር ልጠይቅሽ። ባለፈው እዛ መኪና ውስጥ አውቅሽ እንደ ቻፕስቲ ቀባሽኝ ምን? ለዚህ ነው የምትደውለው? እሺ ማለት ነው። አልማዝ ሰሞ ጭራሽ ቻፕስቲ ተቀብታ ማታውቅም። እንዲ እንዲ እንዲ፣ ወይን ይንናት፣ ይንናት። ሄሎ፣ ፍቅር እንዴት ነሽ? ሰላም ነው። አለን አለን አለን። እኔ የምልሽ በእናትሽ ሽስቲ ቆይ፣ ባለፈው ናይ ቻፒሽ ነው የተቀባሹው ፒንክ እሺ በቃ ቆይ ደውልሻለሁ። የኔ እናት የኔ እናት የኔ እናት የኔ ሞት ይርሳኝ። ወይኔ ወይኔ አንቺ ለርሳ እንዴት ነሽ? ለኝ የኔ እናት አለሽ ልኝ። እሺ የኔ እናት እኔ የምልሽ ባለፈው ስንሳሳ ምን አይነት ቻፕስ ነበር የተቀባሽው? አልተቀባሁም። እሺ ፍቅር በቃ ደውልሻለሁ፣ ደውልሻለሁ። ቆይ ጠብቂኝ፣ ደውልሻለሁ እንደምደውል ጠብቄ ነበር። እኔ በትናፍኝ በአካል አልመጣም። ምን አስደውለኛል? ታ ማነው ልብስ ያስነካው? ብርሃን ሊያስነካ ይችላል። አባይ፣ ላወራ ፈልጌ ነበር። ስለምን? ተቀመጥና እናወራለን። ምን ነበር? እማዬ የምትለው እውነት ነው። አንተ ስታስበው እኔ እንዴት እንደዚህ ላደርግ እችላለሁኝ? እማዬ ታዲያ የከተማውን ሴት አናዳኝ ስለነበር ነው እኔ እንደዚህ አልኳት እንጂ፣ እኔ እንደዚህ አይነት ሰው ነኝ እንዴ? ግን እሺ፣ ያ ሸሚዝ ላይ የነበረው ምልክትስ? እኔ እሱን አላውቅም። ምናልባት ሰው ሰላም ሲል ነክቶት ሊሆን ይችላል። ልመንህ አባዬ፣ ምናልባት ስህተትም ከተፈጠረ እንዲፈታ ብዬ ነው። ይቅርታ ደፈርከኝ ካላልከኝ እኔ እንደዚህ አይነት እንዝላል አይደለሁም። እሺ፣ አሁን ስራ ስለረፈደብኝ ልጓዝ። ደህና ዋል ሰላም ነው አይደል? ሰላም ነው። የቢሮ ስልክ ነው። ሰላም ልጅ ሰላም ነው ሰላ። ሁለተኛ ቅርታ እንዳትኛል አልኩሽ። ምን ትመስላለች ዶንቆሮ። እሺ ቅርታ አትማኝ አልኩሽ እንዴ! አሁን እዚህ አትገታሪብኝ፣ ሂጂና ምግብ አምጭልኝ። እሺ አረች ናፍቀ። ስለዚህ አሁን መሄድ እንችላለን። እሺ፣ ከዛ በፊት ግን አንድ ማደርግልህ ነገር አለ። ምንድን ነው? ለመልከ መልካሙ ድምፃዊ ጓደኛዬ። ዋው በእውነት በጣም የሚያምሩ፣ በጣም አመሰግናለሁ። የሚቆንጅል አንተ ሲያንስ ነው። አልጠበኩም ነበር ደግሞ በጣም ያምራል ወደድከ በጣም አሁን መሄድ እንችላለን በቃ እንችላለን እንዴ ለምን እናንተ ሰዎች፣ ቆይ ምንድን ነው ያሰባችሁ? እንዳልነሳ ነው እንዴ? ለራስ ብዬ ኮ ነው። ግድ የለም፣ እኔ በጣም ደህና ነኝ። ይልቅ ሳልሆኑ ጓዶ ሲሆን ጨነቀኝ። እሺ በቃ እዚሁ። ስለአባታችሁ የተገኘ ነገር አለ እንዴ? ምንም የለም። ድሮ ይሱ ጓደኞችን የነበሩትን ሰዎች ለምን አተፈላልኩም? ምናልባት እነሱ ሊያውቅ ይችላሉ። አያታችን በህይወት እያለች ማለቴ ስታሳድገን የነገረችኝ የተፈጠረውን ነገር ብቻ ነው። እና በምንድን ነበር ስፈልግ የነበረው? ፎቶ ነበረ። ታዲያ በማህበራዊ ሚዲያ እኮ ማስፈልግ ይቻላል፣ ፎቶ ካለ። አሁን ግን ጠፍቷል። ፎቶ ማለት የት ነው የጠፋው? እኔ እንጃ ብቻ ጠፍቷል። እንደዛ ከሆነ በጣም ከባድ ነው። ግን ደግሞ ይገኛል፣ አይቀርም። ተስፋ አደርጋለሁ። ወንድምሽን ታዲያ መቼ ነው የምታስተዋውቂ? እንዴ ምን ብዬ ነው ደግሞ ማስተዋውቅ? እነሱ ቤት ነው ምሰራው ብዬ። ለምን ጓደኞች አረለን እንዴ? እሱም ማንን? ስለዚህ መቼ? አሁን እንኳን አይሆንም። ወደፊት እሺ። ደስ እንዳለሽ። እኔ አቤት፣ አፍቀረ ታውቃለህ እንዴ? ይመስለኛል ይመስለኛል። ማለት የፍቅር ጓደኛ ባይኖረኝም ወዳት ልጅ ነበረች፣ ሀይስኩል እያለው። የእውነት ስሙ ማን ነው? ሜላት ትባላለች። ክላስሜት ነበረች እና ታውቅ ነበረ። አታውቅም። ሁሌ ላይ ነበር እና ከሰው ኋላ መቀመጥ ጀምሬ ነበር። ለምን አልነገርካትም በሰዓቱ? እንኳን ትኩረቴ ለትምህርት ብቻ ነው። እና ተውካት? አዎ። አንቺስ? እኔ ከዚህ በፊት አላውቅም። አሁን ግን እኔ እንጃ እኔ እንጃ። ማለት ለጊዜው ምንም የማላውቀው ስሜት ውስጥ ነኝ። ልጁ የምታውቂው ነው? አዎ። እና አውሬዋ፣ እስኪ ትንሽ እንረጋጋና እናየዋለን። ልሽን ግን እንዳታቃጢ፣ እንደኔ እንዳትሆኝ። እንደዛ እንኳን አላደርግም። እና ታስተዋውቅኝ? ራስህን ለራስህ እንዲ ላስተዋውቅህ ከራያችን የቤክሬ እየጠየቀች ነው። እና አሁን ደግሞ ብር ጨርሻለሁ። ይሄን ሳምንትም ታገሽኝ ብለጥ አልሰማለች። ምን ተሻለ? እኔ እንጃ፣ እኔም ግራ ገብቶኛል። በቃ ይከፈላል፣ አንቺ አትጨነቅ። ይሄ ከየት መጥቶ አላቅም። የሆነ መላ እንፈልጋለን። አታስቢ፣ እሺ። ይከፈላል። እሺ፣ ግን እኮ ነው የስራ መስራት አለብኝ ናቲ። ስለዚህ ነገር ድጋሚ ማውራት አልፈልግም፣ በቃ ሴትዮዋም ከጠየቁ ደግሞ እንሰጣችኋለን። ብቻ በል በቃ፣ ሰላም ዋልሽ ሰርኪ፣ እባክህን እባክህ፣ አንድ መፍትሄ ስጠኝ። ግዴታዬን ገንዘብ ማግኘት አለብኝ አለበለዛ እነዚህ ሰዎች